አታስቀኝ፣ በእናትህ አታስቀኝ። ማንን ነው የምትመስለው? ማንን እንደምትመስል ስትገምቱ ማንን ትመስላለች? እግዚአብሔርንም እላችሁ እግዚአብሔርንም። ይሄ የሆነ ሰዓት ላይ ትዝ ይላችኋል። ኢትዮጵያ ውስጥ የሆነ ሰዓት ላይ መንገድ ላይ ብዙ ሴቶች ወልደው ይጥሉ ነበር። ትዝ ይላችኋል። መንገድ በሚሰራበት ጊዜ ወያኔ ሊገባ አካ፣ ወያኔ እንደገባ ቻይናዎች መንገድ ይሰሯል ነበር። ቻይናዎች መንገድ ሲሰሩ በጣም ብዙ ሴቶች አርግዘው ነበር። ኦኬ ብዙ ሴቶች አርግዘው ይወላችሁ። ጉድ ልንገራችሁ፣ እግዚአብሔር ምስክሬ ነው። ብዙ ሴቶች አርግዘው በዛ ሰዓት ከቻይና ስላረገዙ ብቻ አያውቁትም የትኛው አባቱ እንደሆነ ምናምን አያውቁትም። እና በጣም ብዙ መንገድ ላይ የተጣሉ ልጆች አሉ። እኔ እግዚአብሔር ምስክሬ ምስሯ፣ ምናምኗ፣ ሁለ ነገሯ እንደነሱ ነገረኛ ናት። እና እኔ ተወልዳ የሆኑ ጎንደሬ ወይንም ደግሞ የሆኑ ሴትዮ አሳድገዋት ነው ነው የምለው በቃ እንጂ ተወልዳ የተጣለች ከቻይናና ከኢትዮጵያ ሴት የተገኘች እንደዛ ነው የምትመስለኝ፣ እውት መልኳን። ከዛ ላይ በቃ አባት ጥሪ የለም፣ እናት ጥሪ የለም፣ ምን ጥሪ የለም። እኔ እንደዛ ነው የምትመስለኝ። ኢትዮጵያ እንደዚህ ዓይን ያለው እንደዚህ እንደዚህ ያለ ዓይን ያለው ጫዋ በሙሉ እኮ ተሰርታ እኮ ነው እንጂ የሆነ ነገር ነበረበት። ግቢው አርባ ነው እናኩ እኮ 35 እኮ አመት እኮ ገባን እኮ እንደቀን ቀን 37 እኮ ገባን። ምን ሆናቸዋል? ትናንት ትላንት ምሽት አሪፍ ነበር፣ ቆንጆ ነበረ። ምነው ወደ ቤቴ ገባው አይታችኋል። ደግሞ ነገር እንዳታመጡ በቃ ዝንጀሮ።

ኒ ደስ ስላለሽ ደስ ብለኝ ነበረ። እንዴት የስተር ሳርይ ስ ደስ ያ ሌላ ነገር። በነገራችን ላይ ሰው እኔ ሊጠይቅ ከሆላንድ መታ ነበረ አንድች ልጅ ማለት ነው እና ግን አጋጣሚ አልደረስኩባትኝም እና በጣም የማዝነው የሆነ ሰው ሊጠይቃችሁ ከተለያየ ሀገር ሲመጣ እኔ ሌላ ቦታ ነበርኩ። ከዛ ወደ ደግሞ ማሳ ደግሞ ዩቱብ ላይ ሰራ የሆነ ቦታ ገባው። ከዛ በቃ ያ እኔ እኮ እንደዚህ ቤተሰብ ምናምን ሳይ እንትን እላለሁ፣ አፍራለሁ። እንደውም ነገር እየደለላችሁ የምታመጡብኝ ነገር። አሬ እኛውን መጨረስኩኝ። ደግሞ ሌላ ስማ አትጥሩብኝ፣ ይቆይ። አሁን እንደ ድሮ ቢመጣ እዛ እኮ አለቀ፣ በቃ ተቀበረ እኮ ነገሮች በሙሉ። አሁን ሌላ ታሪክ ነው። እናቴ እግዚአብሔር እግዚአብሔር ታላቅ ነው ብለ ዝም ትላለ። ሲን ጣጣጣጣጣጣጣ ሲል የነበሩት በሙሉ እኮ ልክ ገቡ። ወይ ወይ አይ ጌታ

እረ አብዲበናት ብሎ ካር ው ቤታዬ እሷ ይዘዋለች እ እሷ ከወጣቶቹ እኮ ነው። ካር እዚ ከሽማግሌ እኮ ነው የምልሽ እኔ ካለፈው አለን አለን አለን ሲሉ ከነበሩት እኮ ነው ቤታዬ እ ቤታ እነሱ ሌላ ሌላ አናዘር ጄኔሬሽን ላቸውእ እና ከሌማ ሌላ ናቸው ወይየ ቤዛ እንዴት ነሽ አከም ሰማው ግን እውነት ነው ብሏል እንደዛ በስልክ ነው እሱን ደሞ ምለጠልጠው ቆይ ቆይ ቆይስ ነው ወንድ እስቲ አድርገው ወንድ አሁን ፀቡ እሱ ከኔ ጋር ነው የሚሆነው ብሏል እንደዛ ብሏል እንደዛ። ምን ነው አለ እሱ ደግሞ ሰምታችሁ እንደዛ ብሎ ሲናገር ነው ወይስ ውሸት ነው?